ከባድ ማስጠንቀቂያ ሰጠቻቸው። ቤተሰቡ በተሰበሰበበት ትሁት ትውጣልኝ፣ አልፈልጋትም፣ አሁን የምነግርህ መረጃ አለኝ ብላ ስትል፣ ካሊብ ጀግናው፣ ታዲያ ምን ችግር አለው? ትሁት እኮ እህቴ የቤት ሰው ናት። ስለዚህ እሷ ባለችበት መናገር ትችያለሽ ብሎ ደሟን አፈላው ዳኔ። ምን ገጠመው? ዳኒ የእውነትም ለቲና የምትናገር ከሆነ ገንዘቡን አታገኘውም። ካልተናገርክ ደግሞ ገንዘቡን እንደውም ጨምሬ እጥፍ አድርጌ እሰጥሃለሁኝ። ስለዚህ በዚህ መደራደር እንችላለን ብሎ አባባ ዳኒን አፉን አዘጋው በጣም ደስ ይላል። እንግዲህ ዳኒ አታምጣት ለው አምጥቶ ቆለለው በመባል ታሪኩንና ተረቱን ለቲና ተረተላት። ቆይ ለምንድን ነው አንቺ ትዳርሽን አርፈሽማትጁ ስለምን ትዳር መፍታት ነው ብሎ ካሊብንና እንዲሁም ቲናን ለማስማማት ዳኒ ሞከረ። ዳኒ ላንዴና ለመጨረሻ ጊዜ ይነግርህ እፈልጋለሁ። በፍጹም ከካሊብ ጋር አብሬ አልኖርም፣ እፈታዋለሁ። ከዚህ በኋላ ምኑ ይቀርብኛል? ቤቱ ከሆነ የራሴ ነው በማለት ግግም ያለ መልስ ለዳኒ ሰጠችው። አባባ አባባ፣ ኤዱን በሚያወራበት ጊዜ እጅጉን ደነገጠ ዳኒ። ከዛ አባዬ፣ ምን እያደረክ ነው ብሎ ሲለው አንተ እኮ ነህ አንተ፣ ምን አስደነገጠ? እኔ የዳኒ ፍቅረኛ ናብያለሁ ወይስ ደግሞ እያንተን ስም አንስቻለሁ? ኧረ፣ ተው ቆይ አንተ ግን እንደ ሰረቀና ወንጀል እንደ ሰራ ሰው ለምንድን ነው እንደዚህ የምትርበከበከው? እስኪ ንገረኝ። የእውነት እህትህ ኤደንን እንዳፈቀርክና እንደወደርክ ብትሰማ ምን የምትል ይመስልሃል? ወይስ እሷ ስለምታስተዳድርህ እህትህን እያከበርክ መሆኑ ነው? ወይስ ደግሞ እኔ የማላቀው አዲስ ነገር አለ ብሎ ሲጠይቀው እንደዛ አይደለም አባዬ፣ ግን ደግሞ በቃ እንድታክስ ለማልፈልግ ነው። ስለዚህ ቃልህን አከብራለሁኛ እሷ ያለችውን በሙሉ አልናገርም። እናም ኤደንን የእውነት ፍቅረኛ ህም እንደሆነች አልናገርብህም ተረጋጋ፣ ብሎ አለው ቲና ቲና ካሊብን ከአልጋው ላይ ውረድና ሶፋ ላይ ተኛ፣ እኔ አልተመቸኝም ሶፋው፣ ብላ ስትል እሱም ደግሞ እስከ ስር ማሰሪያው ነገራት። ትሰሚኛለሽ፣ ያንቺና የኔ ትዳር ካበቃ ቆይቷል። ስለዚህ ጭራሽ ብለሽ ብለሽ ካልጋ የማስወርደሽ ብቻሽን ለመተኛት ነው ስለዚህ ነገሩ ይህ ሁሉ የአባቴ ስራ ነው ብሎ ሲል ምን አደረገህ ደግሞ አባቴ ማለት አባትህ ምን አለ ብለሽ ነው እሱ ትንሹ ክፍል እተኛለሁኝ ብሎ ሲል አንቺ ደግሞ እትልቁ ክፍል ይሻለናል ብለሽ ለዛ ነዋ አባዬ ስላጠገበሽ ምንም ቢሆን ያደረግሽው ነገር በሙሉ ልክ ነሽ ትክክል ነው ብሎ ካሊብ ደግሞ አቃጠላት ለማንኛውም እኔ ስራ ስለዋልኩኝ፣ እኔ እዚህ ላይ ነው መተኛት ያለብኝ። አንቺ ደግሞ ስትዝናኒ ስለከርም ሽጅና እሶፋው ላይ ተጋደሚ ብሎ መለሰላት። ሰላም ሰላም! ውድ እና የተከበራችሁ የህያ ቤት ቤተሰቦች እንዴናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላምና ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው የግፈኛው ሚስትና የሰራተኛዋ ፍጥጫ ሰራተኛዋ ፍጥጫ ትሁት እንደቀጠለ ይገኛል ዛሬ የእውነትም በጣም በሚያስደስት ሁኔታ አባባ ለዳኔ እንካቁልፉን ብሎ ሲለው አባዬ በጣም ይቅርታ ቆይ ልጄ ለምንድን ነው እንደዚህ የምታደርገው እኔ እኮ እንደ ካሊብ ነው የማይህ ቆይ የእውነትን የተኝቼ አንተ ልትፈትሸው ነበር። እንደዛ እኮ አይደለም አባዬ። እንደዛም ይሁን አይሁንም፣ ይኸውልክ የምትፈልግ ከሆነ እንካ ቁልፉንና ሁሉንም ነገር መፈተሽ ትችላለህ ብሎ ሲለው እኔ እኮ ባለፈው ስለ ወረቀቱ ስታወሩ ትክክልና ስህተቱን ለማየት ፈልጌ ነው። አይ እንዳልኩህ ነው። ይኸውልክ እሷ የእውነትም ለልጅ ታማኝ ነች ወይ አይደለችም ወይ የሚለውን ለመገምገም ስለሆነ አዎን አድርጌዋለሁኝ። ስለዚህ በቃ ምንም የሚያስፈራና የሚያስጨንቅ ነገር የለውም ብሎ አለው። ቆይ ለምን ግን አባዬ ማለቴ፣ ቲናን ለምን እንደዛ መጉዳት አስፈለገ? እኔ እኳ አልጎዳኋትም። ልጄ እሷ ናት። እኔ ደግሞ ለእኔ ልጅ ለትዳሯና የእውነትም ለቤቷ ታማኝ ነች አይደለችም የሚለውን ለመገምገም ነበር። አሁን ግን ደርሼበታለሁ ማለት አባዬ? አሁን ላይ የማይደረስኩበት እንግዲህ ቲና ለካሊብ እንደማትሆነው ነው ገንዘብ ነው እንጂ ልጄን የቀረበችው ትክክለኛ ፍቅር ይዟት አይደለም። ዳኒ እስኪ አንተ ራስህ ተመልከት ብሎ አለው። አረ፣ እንደዚያ አይደለም ልጅነት ይዟት ነው። በዛ ላይ ደግሞ ታውቅ የለ ንደታም ስለሆነች ቦግ ቦግ ስለምትል ነው። አረ እባክህ። አይ እኔ ግን እንደዚያ አይመስለኝም። እንደውም እህትህ በጣም ጥንቁቅና ራስ ወዳድ እንዲሁም ገንዘብ ወዳድ ናት። ለማንኛውም ግን አንተ ያልከው ይሁን ለአሁኑ አልፌዋለሁ በማለት አባባ መልስ መለሰለት ዳኒ ዳኒ ወደ ትሁት ጋር ሄደና፣ ደግሞ ምን ቀረህ? ምን አስበህ መጣህ? ብላ ስትለው አባዬ እኮ ነገረኝ። ምኑን? ስለቤቱ ጉዳይ ነው። በጣም ደስ ይላል። ግን ደግሞ ለቴና እንዳትናገር ብሎኝ ነው። ታዲያ እንዳትናገር ካለ ለምን ትናገራለህ? ዳኒ ማለቴ ገንዘቡን እሰጠሃለሁ እንዳትናገር አለኝ። ስለዚህ ያለህን በሙሉ ብታደርግ ጥሩ ነው። ግን ደግሞ ቢያታለለኝስ? እንግዲህ ካታለለህ አታለለህ ነው። ደግሞ ከሰጠ ሰጠህ ነው። አባዬ ለቃሉ ታማኝ ስለሆነ እሱ ያለህን በሙሉ ብታደርግ ጥሩ ነው ብላ መለሰችለት ትሁት። እሺ እንደዛ ከሆነ መሄድ አለብኝ ብሎ ሄደ። ቲና እንግዲህ ልክ ከተዝናናችበት ስትመጣ ካዳሊን ብቻ ብሟ ስትለው በጉንጯ የተቀሩትን ሀይ ሀይ በማለት መለሰችላቸው። ከዛም አይደርስ የለ የመኝታው ክፍል ደረሰና መቼም አብሬህ እንደማልተኛ ታውቃለህ አይደል? በደንብ እኔ እራሱ እየተዘጋጀ እኮ እየጠበኩሽ ነበር። ግን ምን እያነበብክ ነው? እንግዲህ ምሁር ለመሆን አንዳንዴ ከደደም ስሞች ለመጠበቅ ማንበብ ይገባኛል። እና ደደምነሽ እያልከኝ ነው? አይ ስምሽ ደደም ከሆነ ያው ሁኗል ማለት ነው ገጥሟል። ነገር ግን እንደዛ አይደለም፣ ማለቴ እኔ ነገርኩሽ የራሴን ነው የነገርኩሽ ብሎ ልኳን ነገራት። እሺ እኔም ለነገሩ ከአንተ ጋር መተኛት እንዴት እንደደበረኝ ብላ ይዛ ትራሷን እና እንዲሁም ብርድ ልብሷን ሶፋ ላይ ተኛች። አባባ ጠዋት የእኔ ልጅ ምን ነው እዚህ ነው እንደ የተኛሹ ብሎ ሲላት አዎ እዚህ ነው የተኛሁት። ለምን በቃ አስጠላኛ። እንዴ ትዳርና ቤት እንደት ብሎ ያስጠላል? እንግዲህ ተናገርኩኝ ተናገርኩ ብላ በጣም ቆጣቆጣ ሲያደርጋት አባባ ደግሞ አራት ቆጪ የእኔ ልጅ ቀስ በይ፣ እረጋ በይ። ግን ወርቀሽ ታውቅ ያለሽ አላት። ምን ማለት ነው ማለት ከሆነ ቦታ አሁን ለምሳሌ ከዚህ ከሶፋ ላይ ወርቀሽ ታውቂያለሽ፣ ብትወርቂስ ምን ታደርጊያለሽ? ይሄማ ቅርብ ነው እንዴት ምንም አልሆንም። እሺ ከዚህ ከፎቅ ላይስ? ከፎቅ ላይማ ከወደኩ ምናልባት ልሞት ወይም ልጎዳ እችላለሁ። አየሽ፣ እኔ ልጅ በሆነ ሰዓት ምንም ሳታስቢው ልትወርቂ ትችያለሽ። ስለዚህ የሰውን ልጅ ከፍና ዝቅ እያለሽ ባትናገሪ ጥሩ ነው ብሎ ሲላት ከዛም በኋላ አረቲና ተረጋጊ ታይ ግን ቲና እንደዚህ ሁነሽ የእውነቴን ነው ምልሽ ስኬታችንን በፍጹም ልናጣጠም አንችልም እያለ ዳኒ ቢያባብላትም እንኳ አሁን ላይ ቲና በጣም ጥግብ ብላለች ነገርኩ ነገርኩ እኮ ዳኒ በቃ እኔ እሱን አልወደውም አላፈቅረውም አረባክሽ ቤት ብቻ እኮ እንደማይበቃን ነግሬሽ ነበር ቲና ምክንያቱም ቤት ብቻ ለሁለታችንም አይሆንም። በዛ ላይ እስካሁን ያልኩሽን ነገር በጥሞና ብታስተካከኝ ኑሮ ይህ ሁሉ አይፈጠርም ነበረ ማለት እንዴት ለማድረግ ጠብቀህ ነበር? እኔ እኮ ያልከኝን በሙሉ አድርጌያለሁ። ለፍቅራችን ስል ብዙ መስዋዕትነት ከፍ እያለሁ እያለች ብትለምነውም፣ አይ ይህ ብቻ በቂ አይሆንም። በዛ ላይ አንቺ የቤቱን ነገር ልክ እንዳገኘሽ እኔን ትተሽኝ ብቻሽን ስትዝናኝ ነበር። አየሽ ታዲያ እንዴት ነው አንዳችን ለአንዳችን ልንደጋገፍ የምንችለው? ቲና አረ፣ ተረጋጊ እያለ ዳኒ ለመናት። ሌላ በኩል ዳኒ ካሊብን ቀጥታ አናገረው። እኔም ልክ እህቴ አውቃለሁ በጣም ኃይለኛና ቁጡ ናት። እናንተም እኮ የት ሄድሽ ብለህ ስላልጠየካት በዛ ተናዳብህ ነው የሚሆነው። አረ እባክህ ተው እንጂ ዳኒ፣ እስኪ እኔ እኔስ ወንድም አይደለሁ እንደ ዳኒ ታዲያ ወንድ ልጅ እንዴት ነው አንድ ሴት ልጅ ከሄደች በኋላ እሷ ካልነገረችው ሊያቅም ይችለው ስለዚህ አንዳንድ ጊዜ መፍረድ እኩል ብትፈርድ ጥሩ ነው ላንተም እና እኔ አስታርቃቸዋለሁ እሷ እኮ በጣም ነው የምትወድት ካሊብ እኔስ ብትል እያስ መሰለ እኔም እኮ በጣም ነው የምወዳት በጣም ነው የማፈቅራት ብታየኝ ታወኝ እስኪ ታወኝ ብቻ እያለ አሽሙሩን በደንብ ድቅ እናድርጎ ነገረው። ከዛ ይህንን ይዞ ደግሞ ዳኒ ጡል ጡል እያለ ሂዶ እባክሽን ታረቂ ሲላት፣ ቆይ አንተ ለማስማማት እየሞከርክ ባልሆነ ዳኒ ነገርኩ ውሳኔን በፍጹም ልቀይር አልችልም ብላ ስትነግረው፣ ካሊብ ደግሞ በሌላ በኩል እንክት ብሎ ሳቀ። አባባ አባባ የቲናን ጉዳይ ታዲያ ምን ልታደርግ ነው ብሎ ሲለምነው፣ አላውቅም አባዬ አሁን እንግዲህ እየተመራን ያለው ባንተ አይደለህ። አንተ የምትለንም በሙሉ እናደርጋለን፣ ብሏለው እንግዲህ ብቻ እፈታሃለሁ ነው የምትለ አራባዬ? በጣም በደስታ ነዋ። ሁሉንም ነገር የራሴ አድርጊያለሁ። ያው ንብረቱ ያለው ባንተ ነው። ስለዚህ ባዶ እጇን እንደገባች ባዶ እጇን ትወጣለች። ያን ጊዜ ምን እንደምትል ማወቅ ነው የምፈልገው። ዳኒስ ምን አለ? ዳኒማ እንግዲህ ቀጥታ ነገረኝ፣ ቀጥታ መለስኩለት። ምን አባዬ? አዎ ገንዘቡን ስለሚያገኝ ማለቴ ገንዘቡን ስለሚፈልግ የሚናገር አይመስለኝም። እውነትን ነው አባዬ? አዎ እውነት ለመናገር እሱ እኮ ራሱ ቲናን አይወዳትም። ማለቴ ከቲና መላቀቅ ስለሚፈልግ የሚናገር አይመስለኝም ብሎ ሲለው፣ እሺ አባዬ እንግዲህ አንተ ያልከውን በሙሉ አደርጋለሁ ማለቴ ያው በአንተ ስለምንመራ ብሎ መለሰለት። ትሁት ትሁትና ቲና። ቲና በጣም በጮሂታ ጠራቻትና ቡና ፍሊሊኝ ብላ ስትል፣ አረ ትንሽ ምግብ እየሰራ ነው እሷ ልጨርስና አፈላልሽ አለሁ አለቻት። ትሰሜኛለሽ፣ ከዚህ ከቤት ከማስወጣሽ በፊት እኔን ልታከብሪኝና እንዲሁም ደግሞ ልትንከባከቢኝ ይገባል ብላለቻት። አባባ ጥቅስ አደረገና ከዛ እሽ እትዬ አዎ፣ ጎበዝ። አሁን እትዬ እመቤት ማለት አለብሽ፣ በጣም ጥሩ ነሽ ብላለቻት አባባና ትሁቴ እየተያዩ መሳቅ ጀመሩ። መሳቅ ጀመሩና፣ ብቻ ግን ከዚህ ከቤት በቀጥታ ትወጫለሽ ብላ ስትላት፣ እንግዲህ ማን እንደሚወጣና ማን እንደሚገባ ያው ደጋግሜ ብነግርሽም ፈጣሪ ያውቃል። ስለዚህ ብዙ ባትደሳሰች ጥሩ ነው ብላ ትሁቴ ቲናን ልኳን ነገረቻት። ከዛ እሱን አብረን ብናየው አይሻልም? ልክ ነሽ፣ አብረን እናየዋለን። ይገርማል ግን ካሊብ እንዴት ነው አንቺን ይህን ያህል አመት ሙሉ እና ወር ሙሉ አቅፎ ሸተኛው፣ እጅጉን ልብ ይሰብራል ብላ ትሁቴ ዝም አለቻት። ካሊብ ካሊብ አባባ ጋር በሚያወሩበት ሰዓት በጣም ይገርማል የዳኒ ነገር። እንዴት አደረግከው አባዬ? ምን እንደምልህ አላቅም እንግዲህ ዳኒ አሁንም ገንዘቡን እየፈለገ ነው። ይገርማል ግን ኤደን ምን ነው ኤደን ፈለካት እንዳለው አባባ። አረ እንደዛ አይደለም አባዬ። ደግሞ ተረጋጋ የኔ ልጅ እባክህ፣ ጥሩ ሴት ናት ቲና። ቲና አባባን ካሊብን እንደማትወደውና ፍቅሯ እንዳለቀ ነገረችው። ከዛ እሱም ደግሞ ምን ችግር አለው ታዲያ ምርጥ ሴት ድረዋለሁ ሲል ምን። አባዬ እኔ እኮ ይህን አልጠበቅኩም ነበር ታዲያ ምን ጠብቀሽ ነበር እኔ ልጅ ትዳሩ አይሆንልኝም አልፈልገውም አልወደውም እያልሽ ታዲያ እንግዲህ የግድ አለምን ትሰሚኛለሽ ገንዘብ ሲሄድ ገንዘብ ይመጣል ይባላል የሰውም ልጅ ሲሄድ እንግዲህ የሰው ልጅ ይመጣል ወይ ጉድ ብላ እርራለች ምን ነው ምን አቃጠለሽ ማለት አልወደውም አላፈቅረውም ብለሽ የለ ስለዚህ ለልጅ ደግሞ ለቤት ምርጥ ሴት የሆነች ሴታ ሴት እድረዋለሁ ብሎ ከዛ ልኳን አሳያት። ከዛ ቲና በጣም ተናደደች። ቲና እንግዲህ በስተመጨረሻ ሁሉንም ከቤት ውጡ ብላ ማስጠንቀቂያ ሰጠች። ሁሉም ፍጥጥ ብለው ቀሩ። በቀጣይ ምን ይፈጠር ይሆን? ከቲና ምን እንጠብቅ? የቲና ነገር መቼም አያብቅም፣ አያልቅም እና ትጋለጥልን